የሐዋሳ ዩኒቨርሲቲ በተለያዩ የትምህርት መስኮች በቅድመ ምረቃ በድረ ምረቃ እንዲሁም በሶስተኛ ዲግሪ ያስተማራቸውን 4083 ተማሪዎችን በድምቀት አስመርቋል። ዩኒቨርሲቲው 26ኛ ዙር ተመራቂ ተማሪዎችን ስለማስመረቁም በፕሮግራሙ ተመላክቷል። ከተመሠረተ 49 ዓመታትን ያስቆጠረውና በሀገራችን ከሚገኙ አንጋፋ ዩኒቨርሲቲዎች መካከል የሆነው የሐዋሳ ዩኒቨርሲቲ በቆይታው በአጠቃላይ ከ120 ሺ በላይ ምሩቃንን በተለያዩ ዓመታት አስተምሮ ስለማስመረቁ ተጠቁሟል። ዩኒቨርሲቲው አሁን ላይ በ9 ኮሌጆችና ሶስት ኢንስቲትዩቶች በአጠቃላይ ከ25 ሺህ በላይ ተማሪዎችን ተቀብሎ ጥራት ያለው የመማር ማስተማር አገልግሎት እየሰጠ ይገኛል ያሉት የሐዋሳ ዩኒቨርሲቲ ፕሬዚዳንት ዶክተር ችሮታው አየለ ናቸው። የዩኒቨርሲቲው ፕሬዚዳንት አክሎም ዩኒቨርሲቲው ራስ ገዜ ምርምር ዩኒቨርሲቲ እንዲሆን በልዩ ትኩረት እየተሰራ ይገኛልን ብለዋል። ሐዋሳ ዩኒቨርሲቲ ከተመሰረተ 49 ዓመታትን ያስቆጠረ በሀገራችን ካሉ አንጋፋና ተመራጭ ዩኒቨርሲቲዎች አንዱ ሲሆን በአሁኑ ወቅትም በዘጠኝ ኮሌጆችና በሶስት ኢንስቲቱቶች ስር በመጀመሪያ ዲግሪ በሁለተኛ ዲግሪና በሶስተኛ ዲግሪ እንዲሁም በሕክምና የስፔሻሊቲ ፕሮግራም በአጠቃላይ ከ ከአምስት ሺህ በላይ ተማሪዎችን ተቀብሎ በሰባት የማስተማሪያ ግቢዎች በማስተማር ላይ ይገኛል። ለተመራቂዎች ቀጣይ የሥራ መመሪያ የሰጡት የሐዋሳ ዩኒቨርሲቲ ሥራ አመራር ቦርድ ምክትል ሰብሳቢና የፕሮግራሙ የክብር እንግዳ የሆኑት ፕሮፌሰር ይሄነው ገብረስላሴ ተመራቂዎች ከእል አስጨራሽ ጥረትና ትጋት በኋላ ለስኬት በመብቃታችሁ እንኳን ደስ አላችሁ ብለዋል። በአጠቃላይ የሀገራችሁን ብሩህ መጻኢ ዕድል ለመወሰን ትበቁ ዘንድ ከምታልፉባቸው ወርከሮች መካከል ወሳኝ የሆነውን ምዕራፍ በስኬት አጠናቃችሁ ለቀጣዮቹ አንጋፋ ምዕራፎች መዘጋጁበት በዛሬው ዕለት እኔም በተመረኩበት ዩኒቨርሲቲ ከመካከላችሁ ተገኝቼ የደስታችሁ ተካፋ በመሆኔ ታላቅ ክብርና ኩራት ይሰማኛል። አንጋፋውና ተወዳጁ ሀዋሳ ዩኒቨርሲቲ የመማር ማስተማር፣ የምርምርና የማህበረሰብ አገልግሎት ስራውን አጠናክሮ በመቀጠል ለዚህ ስኬት መምቃቱ የአመራሩና የመላው ሰራተኞችን ቁርጠኝነትና ትጋት የሚያሳይ በመሆኑ በእጅጉ የሚያስመሰግነው ተግባር ነው። ከተመራቂ ተማሪዎች መካከል በመጀመሪያ ዲግሪ ፕሮግራም ከጋዜጠኝነትና ስነ ተግባቦት ትምህርት ክፍል 3.91 ከፍተኛ ውጤት በማስመዝገብ የሜዳሊያ ተሸላሚዋ ተመራቂ ተማሪ አይናዲስ ታረቀኝ፣ የሁለተኛ ዲግሪ ተመራቂው ጋዜጠኛ አብደላ በድሩ፣ በሶስተኛ ዲግሪ የዶክትሬት ትምህርቱን ያጠናቀቀው ዶክተር ቤንታሲና በአጠቃላይ በታማኝነትና በከፍተኛ ትጋት ሀገራቸውን ኢትዮጵያን ለማገልገል ዝግጁ ስለመሆናቸው ገልጸውልናል። ትምህርትን ጠንከራ አድርጎ ይዞ ያው ዛሬ ለዚህ ማዕረግ በቅተናል። ቤተሰብ አለ ያስተማሩን፣ በጣም ስኬታችንን የሚፈልጉ መምህራኖች አሉ እና በእነሱ ፊት ጥሩ ሰርቶ ጨርሶ መመረቅ በጣም ደስ ይላል። ዛሬ በጣም ደስ ብሎኛል። ላለፉት አመታት ብዙ የደከምኩበት ውጤት ያገኘሁበት እለት ስለሆነ እጅግ በጣም ደስ ብሎኛል። ያው ጋዜጠኝነት ሁሌ ዝግጅት የሚያስፈልገው ሁሌ የምታነብበት ሁሌ የምትዘጋጅበት ነውና በየዕለቱ የምትማርበት እለት ነው። ይህ ደግሞ አካዳሚክ ሲታከል የምታገኘው እውቀት የምታዳብረው ክህሎት ተጠቅመህ ሀገርህን የበለጠ እንድታገለግል እድል የሚሰጥ ነውና ከዚህ አንጻር የበለጠ ሀገሬን ለማገልገል ጥረት የማደርግበት ነው። እጅግ በጣም ደስ የሚል ጊዜ ነው ዛሬ። እንግዲህ በዚህ እንግዲህ ከዲፕሎማ ጀመርኩትን ትምህርቴን እስከ ሶስተኛ ዲግሪ መድረስ እጅግ በጣም ልዩ ደስታ ነው የተሰማኝ። በጣም ደስ የሚል ጊዜ ነው።